እሺ ውድ የዩቱብ ተመልካቾቻችን፣ ዛሬ እንግዲህ እስኪ አንዳንድ ነገር ነው ወይ ምቼም፣ ሕይወት ውስጥ ብዙ መከራ፣ ችግር፣ ጭንቀት፣ ሐዘን፣ ዛዛኖች ይኖራሉ። ነገር ግን እንዴት ነው ደስተኛ መሆን የምንችለው የሚለው እስኪ ዛሬ ለማየት እንሞክራለን እና በአንዳንድ ዙሪያ እንዳንድ ጥሩ መጽሐፎች ከነበርኳቸው በጣም መወዳቸው መጽሐፎች አሉ። እንግዲህ ከአንድ መጽሐፍ አንዱን እስኪ ካገኘሁት ለማካፈል ፈልግ ያለው ዛሬ እንግዲህ የመጀመሪያው ነገር እኔ እዚህ በዚህ ጉዳይ መናገር እምፈልገው በእኔ እምነት የመጀመሪያው ነገር ያው ከእግዚአብሔር ጋር ያለን ግንኙነት ወይም መንፈሳዊነታችን የመጀመሪያውን ደስተኝታችን የመጀመሪያውን ቅድሚያ የምንሰጠው ጉዳይ ይሆናል። ነገር ግን አንዳንዴ ደግሞ ያው ይህን ለማግኘት ያው እንዳለ ሆኖ ፈጣሪን ደስታ ስጠኝ ብሎ መጠየቅ የሚቻል ይመስለኛልና፣ ሁሉ ነገር ከእግዚአብሔር መጠየቅ የሚቻል ሆኖ አንዳንዴ ደግሞ ፈጣሪ የሰጠን አእምሮ ወይም በሰጠን ምንድነው የንጥቃተልነ ደረጃ መም ከእንስሳ የምንለየው ራሳችንን መገምገም ማስተካከል፣ እንደዚህ አይነት ችሎታዎች ስላሉ ያንን ነገር ከዛ አንጻር ካገኘሁት ነገር ለማካፈል እፈልጋለሁ እና መጀመሪያ አንድ መጽሐፍ ላይ ምን እንደሚለው እንግዲህ፣ መጀመሪያ ደስተኛ ለመሆን ከፈለግን ደስተኛ የማያደርጉን ነገሮች ማስወገድ መጀመሪያ ልክ እንዲህ ነው። ለምሳሌ ደመና ፀሐይን እንደሚጋረደንና ደመናው ሲገፈፍ ፀሐይን እንደምትጣውላ ደስተኛ የማንባቸው ምክንያቶች ካስወገድን ደስተኛ መሆን እንችላለን የሚል ሀሳብ ነው። እና ከዛ ውስጥ የተወሰነ ነጥቦችን እስኪ ለማየት ሞክረን ነው። የመጀመሪያው እንግዲህ እዛ ላይ ደስተኛ እንዳንን ከሚያደርጉን ነገሮች ብሎ የሚያስቀምጠው ጸጸትን ነው፣ ወይም መጸጸት ወይም የጥፋተኛ ስሜት ይሄ ነው የመጀመሪያው። እንግዲህ ማስወገድ ያለብን እንግዲህ ከውስጣችን ጸጸት ምናምን አይነት የጥፋተኝነት ስሜት ወይም ሁሌ ራስን መውቀስ፣ እንዲህ ራስን የምንወቅሳቸው ነገሮች አሉ እና እሱ ካለ እሱ የመጀመሪያው ማስወገድ ነው። ምክንያቱም ውስጣችን በእንደዚህ አይነት ስሜት ካለን ደስ ያል ነው አንችልም። ሰው ወይም ሁልጊዜ ራሱን የሚወቅሰው ራሱን እንደዛ አይነት የሚወቅስ እና ጥፋተኛ ጥፋተኛ ነኝ ብሎ ሁሉ ጊዜ የሚጽጥ ሆነ ያን ደስታ ሊያገኝ አይችልም ማለት ነው። ስለዚህ ምንድን ሆን ማድረግ የሚቻለው ጥፋተኛ እንዴት ማጥፋት ይቻላል የሚሆን ስናይ መጀመሪያ ማድረግ ያለብን ነገር ምንድን ነው? የቱ ጋ ነው? ሁኔታውን አንጥረን ማውጣት አለብን። ምንድን ነው? የቱ ጋ ነው ውስ ይሄ ስሜት ያለው ብለን ማወቅ ነው። ከዛ በኋላ ምንድን ነው ማድረግ የምንችለው ይህን ያጠፋ ሰው በደል ሊሆን ይችላል። ሰው ላይ ራሳችን ብቻ በተለያዩ ብቻ ራሳችን ጸጸት ጥፋት ስሜት የሚያነሳብን ከሆነ ማስተካከል ማረም ከተቻለ እንደገና እንደ ድል ሰጥቶ ያን ነገር ማረም፣ ገንዘቡ ቀምተን ከሆነ ከሰው መመለስ፣ በቃ ከዛ ካሉ ደግሞ ይቅርታ መጠየቅ ይቅር ማለት ነው። ምንድን ነው ከዚህ ማን ማስብ ያለብን? ሁል ሰው አንድ ነገር ሲያጠፋ ያንን ነገር አርሙ አሳኩኝ እንደገና ለሚቀጥ ተምሮ የተሻለ ሰው የተሻለ ምርጥ ሰው መሆን እንደሚችል ማመን አለብን። ይሄ ነው ሁልጊዜ ሰው ተፈጥሮ ፈጣሪ ሲፈጠር ከስታችን እንድንማር ንስሐ እንደንገባ የሚባል ነገር አለ። ከዛ በኋላ ከዛ ተምረን ሁለተኛ ነገር ላለማድረግና እንደውም የተሻለ ዜጋ መሆን እንደምችል ማመን አለብን ማለት ነው። ስለዚህ ትልቁ ነገር ምንድ ነው? ግምገማ ማድረግ ያን ነገር ማሰብ ማየት፣ ማስተዋል ምንድን ነው የሚለው ማረም። ካልተቻለ ለሰውም ከሆነ ይቅር ማለት ራስንም ቢሆን ይቅር ማለት ሁሉ የመርሳት የለብን። ሌሎችን ይቅርስን ራሳችንም ይቅር ማለት መቻል አለብን። ምክንያቱም ሰው ራሱን ይቅር ሳይል ሰው ሌላ ሰው ሊ አይችልም። መጀመሪያ ለራስ ይቅር ማለት በቃ ለራስ ሮ መሆን ጥሩ። ራስን ማዘን ሌሎችን ማዘን ለራስን ማዘን ደግሞ ያስፈልጋል። ምክንያቱም ዋናው ነገር እኛንን ነው ቅድሚያ ከኛ ላይ ከኛ ጋር አብሮ የሚኖር ሰው እኮ ከኛ ራሳችን በላይ ከኛ ጋር የሚኖር ሰው የለም። ሁሉም ሰው በአንድ ወር መንገድ እኛን ጥሎ ይሄዳል። ወላጅም ቢሆን እኮ በህይወት ያልፋል፣ ብቻ ትዳርም ይለያያል፣ ወንድምናትም ይለያያል። እኛ ነ ከኛ ጋር መንገሩ። ስለዚህ ከራሳችን ለራሳችን ሩህ ደግም ይቅር ባይ መሆን ነው። ስለዚህ እንግዲህ ጥፋተኛ ስሜት ማስተወገድ በሁለት መንገድ ይቻላል። አንደኛ ምንድ ማድረግ ሄደን ማስተካከል ነገሩ ቅናት ካለብን በቃ አሁን ጉሮቻችን አለ ምን አለ፣ ሄደን በቃ ወይ ጓደኞቻችን ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ማንም ሊሆን ይችላል። ቅናት ካለ ደስተኝነት በፍጹም ቅናት ምን ማለት ነው? ሁልጊዜ አንድ ቅናት ምን ማለት ነው? ያ ሰው ያገኘውን ነገር እኛ አናገኝም ብለን እናምናለን ማለት ነው። ለእኛ አይሆንልንም ሰምን ነው። ይሄ ደግሞ ጥሩ አይደለም። አእምሯችን የሚነግረው ነገር ያን ነገር ማድረግ እንደማንችል ነው። ስለዚህ መቼም ያን ነገር የምንቀና ከሆነ ማሳካት አንችልም ማለት። ስለዚህ ቅናት የሚባገር ማስወገድ፣ እንደውም ከቻለ አንድ አባባል መባረክ፣ ባርክ ያለ ወደ እኛ እንዲመጣ ከፈለግን ባርክለት ይላል። እንግዲህ መንፈሳዊት አንዳንዴ ይህን ኢጓችንን ይሄ መጥፎ ጎናችንን እንድንቋቋመው እንድናሸነፈው ነው እንግዲህ አንዱ የተፈጠንበት አላማ። ስለዚህ ያን ነገር ቅናት የሚባገር በመባረክ ምክንያቱም ከቀናን አናገኘውም ያን ነገር ማግኘት አቅማችን እንደሌለን እንደማናገኝ እንነግረን፣ ከዛ የታሳቢ መጣ ስለሆነ ይህን ቅነት ማስወገድ ለደስተኛታችን አስተዋጽኦ አለማለትም። ምክንያቱም ማንም ሰው ያው እግዚአብሔር አምሮ ሰጥቷል። ማድረግ ያለብን ምንድን ያ ሰው እንዴት እንዳገኘው አጥንተን እንዴት ማግኘት እንዳለብን ወሰነን እቅድ ይዘን ያን ነገር ማንም ነገር ማሳካት እንችላለን። ሰው ያደረሰበት የማይደረስበት ነገር የለም። የማይቻል ነገር የለም። ዋና ነገር እነዛ ሰዎች እንዴት እንዳረጉት ያው አጠንተን ወይም ደግሞ መንገድ ፈልገን እቅዳቱን ያን ነገር ለማሳካት መጣር እንጂ መቅናት የለብንም ማለት ነው። ሌላው ደግሞ ምንድን ነው አንድ ደስተኛ እንዳንናገ ራስ ወዳድነት ነው። እንግዲህ ይሄ በጣም ራስ ወዳድነት ስራሱ ብቻ የሚያስብ ሁልጊዜ ራሱ ብቻ የምናስብ ከሆነ ሌሎች የማናስብ ከሆነ ይሄ ነገር በጣም ደስታችን ያጠፋልናል። ምክንያቱም ተፈጥሮን ብናይ ለምሳሌ ሁሉም ፀሐይን አትክልት ነገር መዝናማዝ ይቻለ ተክሎችን እንስሳት ሁላችሁ ከብዬ መስጠትን ነው የሚያሳዩት። ሁሉ ተፈጥሮ የመስጠት ምሳሌ ነች። ስለዚህ አንድ ሰው በቂ ነገር ካላገኘ በቂ ነገር አልሰጠም ማለት ነው። ስለዚህ ብዙ የሰጠ ሰው ብዙ ያገኛል፣ ትንሽ የሰጠ ትንሽ ያገኛል። ህጉ ነው። ስለዚህ መጀመሪያ ማረግ አለብን አንድ ነገር ለማግኘት ከማግኘት በፊት ከማግኘታችን በፊት መስጠትን መማር አለብን። ገንዘብ የሚፈልግ ሰው ገንዘብ መስጠት ንችላለበት የሆነ ፐርሰንት ወጪ ማድረግ አለበት ብልጽግና ለማምጣት። እውቀት የሚፈልግ ሰው ማስተማር አለበት። በእውነት በአንድ ጥናት ላይ ምንድን ነው የሚለው፣ አንድን ትምህርት ለመረዳት ዘጠና ፐርሰንት ያህል ለመረዳት ከፈለግን ማስተማር አለበት። ከፍተኛው የማግኘት ሚስጥር መስጠት ነው ይባላል። ስለዚህ ምንድነው እዚህ ጋር ማየት ያለብን? ራስ ወዳድ ሆኖ ሁሉ ለራሱ ለመሰቀጥ የሚፈልግ ሰው ሁሉ ጊዜ ደስተኛ አይሆንም። ሁልጊዜ በመስጠት ውስጥ ነው ደስታ የሚገኘው። ደግነት ጽራሄ፣ መልካምነቱ ደስታ የሚገኘው። ስለዚህ አንዱ ደስታ እንደምሚያደርገን ምንድን ነው ይሄ ራስ ወዳድነት ነው። ስለዚህ ይሄ ነገር ለማስወገድ መጣር አለበት ማለት ነው። ስለዚህ ሁልጊዜ ከራስ ወዳድነት የራስ ወዳድነት ባህሪ ከተፈጥሮ ሕግ ጋር የሚገጭ ተፈጥሮ የመስጠቱና በመስጠት ውስጥ ነው ማግኘት የሚገኘው ሁሉም ለራስ ብቻ የሚያገብስ የሚያገብስ ከሆነ ወይ ለራስ ብቻ የሚያስብሰው መቼም ደስታ አያገኝም ማለት ነው። ሌላው ደግሞ ፍርሃት ነው። አንዱ እንግዲህ ደግሞ እንግዲህ የዚህ የደስተኛ እንዳል ነው የሚያደርግን ፍርሃት ነው። እና ፍርሃት እንግዲህ ከዚህ አሁን ቅድም ካለው ራስ ወዳድነት ትንሽ ግኝት አለው። ምንድን ነው እንት ብለው ይሄ ፍርሃት የመጣው ምንድነው? ሁሌ ለራስ ከማስብ ይሄ ነገር እንዴት ነው የማደርገው? እንዴት ነው የማገኘው ብቻ ሁሉ ለእኔ ከማለት ይልቅ ላንተ፣ ላንቺ፣ ለእናንተ የሚል አሳሰብ ስንተካ ፍርሃትን የማስወገድ ወይ መቀነስ ውጤት እናያለን ማለት ነው። ሁልጊዜ ስለዚህ ራሴን ራሴን ማለት ለማስደሰት ምን ላድርግ እንዴት ነው ማሰብ ከማድረግ እስቲ ልጆች እንዴት እንዳስደስት ብለን ስንተካ ሃሳባቸው ወደ ሰው ሲሆን ያ ፍርሃት ይጠፋል ማለት ነው። ስለዚህ አንዱ ምናድርግ በእንደውም እስቲ ሰዎች ምን በማስ ምን ላድርግ ወንድሜን ለማስደሰት አባቴ እናቴን፣ ጎረቤትን፣ ቤትን፣ ጓደኛዬን፣ ሕዝብ ረሰቡን እንዴት ላስደስት ምን ስለስገኝ ለእነሱ ተስፋ የሚያመጣ ነገር እንዴት ላድርግ ብለን ስናስብ ይሄ ፍርሃት ይወገዳል በደስታ ይተከማ ነው ምክንያቱም ምንድን ነው ስራስ ብቻ መጨቅ ማዘን ያው ፍርሃት ያመጣል በቃ ስጋት ያመጣል ወይ አይሰካኝ ስሬ ስናስብ ሁሉ መሞከር ትችላላችሁ በጣም ይለያል ማለት ነው እና ይህን ማድረግ አለብን ማለት ሌላ ደግሞ ጭንቀት ጭንቀት ደግሞ አንዱ ደስታ የሚገለ ነገር ነው እንግዲህ ምንድን ነው ጭንቀት ከምንድን ነው የመጣው ሲባል አብዛኛውን ጊዜ የሚጨነቁ ሰዎች ምንድን ነው የሚጨነቁ ሰዎች ምንድን ነው ስሉ ደስ ሲያስቡ የሚፈልጉት ሆነ ብራሱ የማይፈልጉትን ነገር ነው፣ በአእምሯቸው ይስላሉ፣ ነገር ስዕል በአእምሯቸው ይስላሉ ማለት ነው። ስለዚህ ከዚህ ጭንቀት ውስጥ ይገባሉ። ጭንቀት የምናመጣው ገና አሁን አይደለም፣ አሁን ሰላም ነው ግን ገና ወደፊት ይመጣል ብለን ያውም የማንፈልገው ውጤት ይመጣል ብለን ከማሰብ ነው ማለት ነው። ስለዚህ ጭንቀት ካለ ደስተኛ ሊሆን አይችልም ማለት። ስለዚህ አንድ ማስወገድ ያለብን ጭንቀትን ማስወገድ መቻል አለብን ማለት ነው። እንዴት ነው ታዲያ ጭንቀትን ማስወገድ የምንችለው ሲባል የሆነ ችግር የሚያሰጋ ነገር ሲኖር ምንድነው ማድረግ ያለብን? አብዛኛው ጊዜ እንደውም ራሳችን ሰልፍ አሰስ ቫሊዴሽን ይባላል ራሳችን መገምገም አለብን። እስቲ ሙሉ ቀን አንድ ቀን እናስበና ቁጭ ወይ ማለት እናስተውልና ምን ያህል ጊዜ ስለማንፈለገው ነገር ወይም ስለ መጥፎ ነገር ይመጣል ብለን የምንጠብቀው እናስባለን፣ ምን ያህል ጊዜስ መፍትሄ እናስባለን የሚለውን ነገር ማወዳደር ነው። ስለዚህ ምንድነው ማረግ ያለብን አብዛኛውን ጊዜያችንን መፍትሄ ላይ ማተኮር ችግር ሲመጣ እኛ ጭንቀቱ ላይ የባሰ ትኩረታችን ግን የበለጠ ከማስፋትና ደስታችን ከማታለል ይልቅ ማድረግ ያለብን መፍትሄው ላይ አተኩረን መፍትሄው እስኪመጣ አትኩረን መሄድ መቻል አለብን። ስለማተኮር ደግሞ ሌላ ጊዜ እንመጣበታለን። አእምሯችን ሰብስበን እዛ ላይ ችግሩ ላይ አትኩረን ማነው የሚቀርታ መፍትሄው ላይ አትኩረን መፍትሄው ላይ አብዛኛው ሰዓት ካስብን ይሄን ጭንቀት ልንቀንስ ይችላለን ማለት ነው። እንግዲህ እኔ እዚህ የማተኮር ጉዳይ ነው። ምሳሌ አንዳንድ ሰዎች ችግሩ ለብቻ ያተኩራሉ፣ የማይፈልጉትን ነገር ያስባሉ። የማይፈልጉ አእምሮ የምንፈልገውን እኛ ደግሞ የምንፈልገው መፍትሄ ሲሆን መፍትሄ ላይ በማተኮር አብዛኛው ጊዜ መገምገም ምንድን ነው እያሰብኩ ችግሩና መፍትሄ እያሰብኩ ያለሁት ይሄን መጠየቅ ያስፈልጋል። ኦኬ ስለዚህ ወደ ሞ አእምሯችን ከችግሩ ወደ መፍትሄው በማዞር እዛ ላይ ማተኮር እንደውም የበለጠ መፍትሄ ሊመጣ ይችላል ማለት ነው። እንግዲህ አብዛኛው ጊዜ ስለ ችግር ሰው ስለ መፍትሄ ያስቡ የችግር የችግራታቱ መፍትያን የሚባለው ይሄ ነው። ምንም ችግር ወደ ላይ አተኩሩ ማለት ነው እንግዲህ ወጨረሻና በጣም አጥብቂ እዚህ ላይ ማተኩሩ ፈልገው ሃይማኖት የለሽነት አንዱ የደስታ ማጣት ምክንያት ሊሆን ይችላልና ምንድነው ማንም ሰው ሃይማኖት ያስፈልገዋል ፈጣሪ ያስፈልጋል ከጎኑ እግዚአብሔር አምላክ የሚባል ወይም አላህም ይሁን ብቻ በምንም ጥሩት ዋናው አንድ ሀያል ፈጣሪ ከጎኑ ከጎናችን እንዳለን የሚያማንሽላቸው እኛ የማንችላቸውን ነገሮች እኛም የሚከብዱ ነገሮች ከኛ ቀን ነገሮች ለሱ በመስጠት አእምሮዎችን የሚያርፍበት አንድ አምላክ ሊኖር ይገባል። ማለትም ሃይማኖት የሌለው ሰው ማለት በቃ ምንም ዋስትና የለው ከዚህ በጣም የሚያሳዝን ሰው ነው የማስበው። ስለዚህ ባናችን ጽኑ ይሁን ማኖራውን ሰው መሆን አለብን። እንዴ አብዛኞቹ አብዛኞቹ ጊዜ ካያቸው የሃይማኖት ሰው በጣም ደስታ ደስተኞች የሆነ ታያቸዋላችሁ። ምንም የችግር ይጣ ብዙ ጊዜ ታስፋላችሁ አላችሁ፣ አይንበረክኩም፣ ችግር እንደሚፈታ ያምናሉ። ስለዚህ ይሄ ነው እንግዲህ እና ምንድነው ዋናው እዚህ ጋር ደስተኛነት፣ አሁን ስንረዳ፣ አንደኛ ደስተኛ እንዳንሆን የሚያደርጉ ነገሮች ማስወገድ ነው። ሁለተኛ፣ ሌላ ምንድነው ነው ነው ጊዜ ደስተኛ ለመሆን

ምንም ልናደርገው አንችልም። ስለዚህ ይሄን ነገር ክትፈን የባለፈውን ለትምህርት ብቻ መጠቀምን መወሰን አለበት ማለት ስለዚህ ይሄን በማድረግ ደስተኝነትን ማስፈን እንችላለን። ደግሞ ደስተኛ ነኝ ብሎ ጠይቀው ደስተኛ ስለ ደስታ ማውራት ስዚህጓይዝ ደስተኝነትን በደስተኛ ነኝ እያለ ራሴ ደጋ በመንገር ደስታ ማሰን ይቻላል። እነዚህ ግን እንዳረሱ እነዚ አምስት ነጥቦች በማስወገድ ደስታ እናገኛለን። አንደኛ ምንድን ነው የጥፋት ስሜት ማስወገድ ነው። ሁለተኛ ነው ለራስ ማዘን። ሌላው ቅናት፣ ራስ ወዳድነት፣ ፍርሃትን እና ጭንቀት፣ ሃይማኖት የለሽነትን በማስወገድ ደስተኛ እናገኛለን። ከሁሉ ደግሞ በጸሎት ለፈጣሪ ደስታ እንዲሰጠን በመጠየቅም ልናገኝ እንችላለን። ነው እንግዲህ ለዛሬ ሆነው። በሚቀጥለው ደግሞ እንዴት አስተዋይ እና አትኩሮትን መሰብሰብ እና ለአንዳንድ ብዙ ነገር የሚጠቅሙ የአእምሮ ሁኔታዎች እንድንፍጠር እንደሚችል ደግሞ እናያለን። በተረፈ ላይክ አድርጉ ሰብስክራይብም፣ ሼርም፣ ኮሜንትም በማድረግ እንግዲህ እንድታበረሰቱን እንጠይቃለን እና አመሰግናለሁ።